የተከበራችሁ የሸጋዋ ዩቲዩብ ታዳሚዎች እንዴት ሰንብታችኋል? እኛ በደና ተሰናብተናችሁ እንደተለያየን ነው ሁሉ ነገር በደና ሰነበተና፣ እነሆ ዛሬ ተመልሰን ተገናኘን። የሰነበተ ብዙ ያያልና፣ በመሰንበታችን ያየነውን ጉድ ለእናንተ ለማሳየት ለማሰማት ዝግጅታችንን ጨርሰን እነሆ ተከስተናል። ሸጋዋ ነኝ፣ አብረን እንቆይ። ከኢትዮጵያ ተሰርቀው በፈረንች ሀገር የሚገኙ የኢትዮጵያውያን ተአምረኛ መጻሕፍቶችና የሚገኙባቸው ሀገራቶች። ዊኪፒዲያ ኢትዮጵያን ማኑስክሪፕትስ በሚለው ርዕሱ ስር እንዲህ ብሎ ከኢትዮጵያ ተወስደው በፈረንች ሀገር ስለሚገኙት የኢትዮጵያውያን ጥንታዊ መጻሕፍቶች የብራና ላይ ጽሑፎች ስክሮልስ፣ ወይም የሚጠቀለሉና የሚዘረጉ በእጅ ተሰፍተውና ተጠርዘው በእጅ ስለተደጎሱት መጻሕፍቶች በድረ ገጹ ላይ አስፍሮታል። እንዲህ ይላል የኢትዮጵያውያን በእጅ የተጻፉና ኮፒ ያልሆኑ ዋና ጽሁፎች እጃችን መግባት የጀመሩት በ15ኛው ክፍለ ዘመን ምናልባትም ከዚያ ቀደም ብሎ በግብፃውያን የሃይማኖት ምሁራንና በጣሊያን ዋና ከተማ ሮም ውስጥ የሚገኘው የኢትዮጵያውያን የቅዱስ እስጢፋኖስ ገዳማ አባላት በሆኑ ሮማውያን አማካኝነት ሲሆን እነሱን ተከትለው ባለማቋረጥ ወደ ኢትዮጵያ በሚሄዱት ተጓዦች አሳሾች ሚሽነሪዎች የጦር ሰራዊት መኮንኖችና ምሁራን ለእነዚህ ከኢትዮጵያ ውጭ ተሰብስበው ለሚገኙ የኢትዮጵያ መጻሕፍቶች አስተዋጽኦ አድርጓል፣ ይላል። በአውሮፓ ውስጥ የኢትዮጵያውያንን ጥንታዊ ጽሑፎች ሲሰበስቡ ከነበሩት አገራቶች ውስጥ በትልቁ ሰብስበው የያዙ ሀገራቶች ሶስት ሲሆኑ እነሱም ለንደን የሚገኘው የብሪቲሽ ላይብረሪ፣ ጣሊያን ሮም የሚገኘው ባይብሊዮቲካ አፓስቶኒካ ቫቲካንና በፈረንሳይ ፓሪስ ውስጥ የሚገኘው ፍራንስ ናቸው። እነዚህ ሶስት አገራቶች ተቋሞቻቸው በጋራ ሰብስበውና ደብቀው የያዙት 2700 ገደማ በእጅ የተጻፉና ያልተቀዱ ኦሪጂናል ጥንታዊ የኢትዮጵያን መጻሕፍቶችን ሰብስበው መያዛቸውን ያሰፈረው ዊኪፒዲያ ሲቀጥል፣ እርግጥ ነው እነዚህን ጥንታዊ የኢትዮጵያውያን መጻሕፍቶችን ሁሉንም ማለት ይቻላል ሁሉም ታላላቅ ላይብረሪዎች ይዘውት ይገኛሉ በማለት ያሰፍራል የዊኪፒዲያ ድረገጽ በአውሮፓ ብቻ ያሉት የኢትዮጵያውያን መጻሕፍቶች እነዚሁ የአውሮፓ ሀገራትና ተቋማቶቻቸው ሌላ ተጨማሪ የኢትዮጵያውያን ጥንታዊ መጻሕፍቶችን ለመሰብሰብ የሚያስችላቸውን ፖሊሲ ነድፈው በፖሊሲ ደረጃ እየተንቀሳቀሱ መሆኑን በድህረ ገጹ ያሰፈረው ዊኪፒዲያ የአውሮፓውያኑን ብቻ ጠቅሶ የሚያበቃ እንዳይመስላቸው በሰሜን አሜሪካ ደግሞ ስንት ሺህ ጥንታዊ የኢትዮጵያን መጻሕፍቶች ተሰብስበውና ተደብቀው እንደሚገኙና ስንቱን መጻሕፍት በገሃድ የኦንላይን ገበያ ላይ እንዳቀረቧቸው እንዲሁም የአሜሪካን ስቴቶች ውስጥና የአሜሪካ ኮንግረስ ላይብረሪን ጨምሮ በስንት ዩኒቨርሲቲዎች ውስጥ የኢትዮጵያውያን ጥንታዊ ጽሑፎች እንደሚገኙ ዊኪፒዲያ አስፍሯል። ከሁሉም ስቴቶችና ዩኒቨርሲቲዎች በላይ በብዛትና በአይነት ሰብስበው በመያዝ የሚታወቁት በአራት ስቴቶች ውስጥ የሚገኙት ዩኒቨርሲቲዎችና ላይብረሪዎች ውስጥ ነው። አንደኛ፣ ዋሽንግተን ዲሲ። በዋሽንግተን ዲሲ የሚገኘው ሃዋርድ ዩኒቨርሲቲ ስኩል ኦፍ ዲቪኒቲ አንድርቲውድ ኢትዮጵያን ማኑስክሪፕት ኮሌክሽን ዋሽንግተን ዲሲ ተብሎ የሚጠራ ሲሆን ይህ ላይብረሪ 151 በእጅ ተጽፈው በእጅ ተሰፍተውና ተጠርዘው በሚገርም ሁኔታ እነሱ በእንግሊዘኛ ትዊድ ብለው በሚጠሩት ከቀርከሃ በሚሰራ ሸካራ ጨርቅ የተደጎሰ ወይም የተለበደ በስፋቱና በርዝመቱ የተለየና ትልልቅ የሆነ የብራና መጻሕፍትና እነሱ ስክሮል ብለው የሚጠሩት የሚጠቀለልና የሚዘረጋ የብራና ጽሑፎችን ደብቆ የያዘ ዩኒቨርሲቲ ሲሆን ይህን ዩኒቨርሲቲ ለየት የሚያደርገው በዩኒቨርስቲው ሌላ ዲፓርትመንት 375 መጽሐፍት ሲኖሩት ከነዚህ ግዙፍ መጽሐፍቶች ውስጥ 177 የሚሆኑት የእስልምና መጽሐፍቶች ናቸው። ከነዚህ የተጠረዙ መጽሐፍቶች በተጨማሪ 374 ስክሮልስ ማለትም የሚጠቀለሉና የሚዘረጉ የብራና መጽሐፍቶችን መያዙ ነው። ወደ ሁለተኛዋ የአሜሪካ ከተማ ስናልፍ ኒውጀርሲን እናገኛለን። በኒውጀርሲ የሚገኘው ፕሪንስተን ዩኒቨርሲቲ አንዱ የኢትዮጵያውያንን ጥንታዊ መጽሐፍቶችን የያዘ ዩኒቨርሲቲ ሲሆን የዚህን ዩኒቨርሲቲ ላይብረሪ ነብስ የዘራበትና ከትላልቆቹ ጎራ እንዲመደብ ያስቻለው ሮበርት ጋሬት የሚባለው ሰው ነው። ይህ ሰው ከየት እንደመጣ ባናውቅም 113 አይነት ልብ በሉ አድማጭና ተመልካቾቻችን፣ 113 መጻሕፍት ሳይሆን 113 አይነት በግዕዝና በአማርኛ የተጻፉ በጥራዝ መልክና በስክሮል ጭምር የተዘጋጁ በ14ኛውና በ15ኛው ክፍለ ዘመን የተጻፉ የኢትዮጵያውያንን መጻሕፍቶች በፈረንጆቹ አቆጣጠር በ1942 ዓ.ም ለዚሁ ለፕሪንስታን ዩኒቨርሲቲ ላይብረሪ በእርዳታ አበርክቶ ላይብረሪው ሥራ እንዲጀምር ያደረገው። ይህ ላይብረሪ ዛሬ ከ500 በላይ ጥንታዊ የኢትዮጵያውያንን የብራና ላይ ጽሑፎችን የያዘ ሲሆን ከእነዚህ 113 ዓይነት የጥንት መጻሕፍቶች ውስጥ የመድኃኒት ቅመማና አዘገጃጀት ማስተማሪያ መጻሕፍቶች፣ የጸሎት መጽሐፍ፣ ዝማሪያ አቋቋም ማስተማሪያ፣ ተአምረ ማርያምና ታላቁን መጽሐፍ ሄኖክን ጨምሮ የአስማት መጽሐፍቶችን ሳይቀሩ ለመሰብሰብ የቻለ ትልቅ ላይብረሪ ለመሆን በክቷል ሦስተኛው ከተማ የአሜሪካው ከተማ ካሊፎርኒያ ሲሆን ስለ ዩስላ ካሊፎርኒያ ደግሞ ዊኪፒዲያ ሲዘረዝር 203 በእጅ ተጽፈው በእጅ የተጠረዙ መጽሐፍትንና 110 እነሱ ስክሮልስ የሚሉዋቸውን የሚጠቀለሉና ተዘርግተው የሚነበቡ መጽሐፍቶችን ሰብስበው እንደሚገኝ ያሰፈረው ዊኪፒዲያ ሲቀጥል ይህ በሎስ አንጀለስ የሚገኘው ቻርልስ ኢያንግ ሪሰርች ላይብራሪ አት ዘ ዩኒቨርሲቲ ኦፍ ካሊፎርኒያ 64 ጥንታዊ የኢትዮጵያ ጽሑፎችን መያዙንና እነዚህም በግዕዝ በአማርኛና በአገውኛ የተጻፉ መሆናቸውን ገልጾ ከዚህ በተጨማሪም 139 ማኒውስክሪፕትስና 110 ስክሮልሶችን በስጦታ ማግኘቱንና እስካሁን ከተገለጹት መጽሐፍቶች መካከል ሀምሳዎቹን በዲጂታል ፎርማት ኦንላይን ላይ እንዲታዩ መልቀቁን ዊኪፒዲያ ያስነብባል። አራተኛው የአሜሪካ ስቴት ሚኒሶታ ሲሆን በሚኒሶታ የሚገኘው ሂል የሚባለው ሙዚየም ማኒውስክሪፕስ ላይብረሪ ኮሌጅ ይባላል። ማኒውስክሪፕስ ላይብረሪ ኮሌጅ የተባለው ላይብረሪና ሙዚየም በሚገርምና በተለየ ሁኔታ ቁጥራቸው በውል ያልታወቀ እንዲሁ በደፈናው በጣም ብዙ የሆኑ በጣም ትልቅ ዋጋ ያላቸው በእውነትም ያሉና አሳማኝ መረጃ ናቸው ያላቸውን የጥንታዊ የኢትዮጵያውያንን ጽሑፎች ምስሎች፣ ፎቶግራፎችን በዲጂታል ኮፒ ጭምር አዘጋጅቶ በተለየ ሁኔታ የኢትዮጵያውያንን የጥናት ማዕከልን የሚያቋቋመ የዩኒቨርሲቲ ላይብረሪ ሙዚየም በመሆኑ ዘ ሆም ፎር ኢትዮጵያን ማይክሮፊልም ላይብረሪ እየተባለ እስከ መጠራት የደረሰ ዩኒቨርሲቲ ሆኗል። እስካሁን ድረስ የዘረዝርንላችሁ በአሜሪካ አራት ስቴቶች ውስጥ ባሉ ዩኒቨርሲቲዎችና ላይብረሪዎች ውስጥ የሚገኙትን የኢትዮጵያውያንን ጥንታዊ መጽሐፍቶችን ነበረ። በስተመጨረሻ ከዚህችው ከአሜሪካ ሳንወጣ በአምስተኛ ደረጃ ከኢትዮጵያውያን የተዘረፈና በተለያየ መንገድ የተወሰደን ጥንታዊ መጽሐፍቶችን ደብቆ የያዘውንና እስከ አሁንም ይዞ የሚገኘው ራሱ የአሜሪካን መንግሥት ኮንግረስ ሲሆን ኮንግረንሱ ካሉት ላይብረሪዎች አንዱ የሆነው ላይብረሪ ኦፍ ኮንግረስ ኬን ኮሌክሽን የሚባለው ላይብረሪ 211 በእጅ የተጻፉ በእጅ የተሰፉና የተጠረዙ ጥንታዊ መጻሕፍቶችንና 83 ስክሮልሶችን በድምሩ 294 የብራና ላይ መጻሕፍቶችን የያዘ ጨዋ ኮንግረንስ ነው። አድማጭና ተመልካቾቻችን እነሆ ኢትዮጵያን የሰረቋት አገራቶች በሚል ያዘጋጀንላችሁ ልዩ ፕሮግራም በዚህ አላበቃ። እጅግ አስገራሚ ለማመን የሚከብዱ የሀገራችንን ቅርሶችና መጻሕፍቶችን የዘረፉ በርካታ ሀገራቶች አሉ። ከነዚህ ሀገራቶች መካከል ዛሬ የአሜሪካን ብቻ መርጠን ለናንተ አቀረብንላችሁ። በሚቀጥለው ዝግጅታችን እጅግ አስገራሚ የሆኑና በውስጣቸው በጣም አስገራሚ ይዘት ያላቸው መጽሐፍቶች ከአሜሪካ ውጭ የት አገር እንደሚገኙ ወደ እናንተ መረጃውን ይዘንላችሁ እንቀርባለን። ለዛሬ የነበረን ፕሮግራም ይህን ይመስል ነበር። በሚቀጥለው ዝግጅታችን ተመልሰን እስከምንገናኝ፣ ሸጋዋ ነበርኩ። ሰላም።